ኳቸው ነገሮች አሉ። እነሱን ነገሮች ደግሞ ማስቀጠል እፈልጋለሁ። ከዚህ በኋላ ምንም ነገር እንደነበረው አይቀጥልም። በቃ ይበቃል። እና ግን እኔ እናንተ ስንለያይ በሰላም እንለያይ ብዬ ነው። ቡራ ትናንት እኛ እንኳን በቀጥታ ነው የተረዳናት። ሀይሚ አንቺ የጣልሽውን እኔ ላነሳልሽ ትፈልጊያለሽ ያለችው መቶ ፐርሰንት ለዳኒ ነው፣ ላንታ አይደለም እኮ ዛሬ እንግዲህ በጨረቃዎች ቤት አስደንጋጭ ቪዲዮ ተለቋል ማለት ነው። ምክንያቱም ሀይሚ ዛሬ ብሩክን ጠርታ በሷ ቤት እንግዲህ የመጨረሻ ውሳኔ ነግራዋለች። ከዚህ በኋላ እኔ እናንተ ብዙ ጊዜ ላንገናኝ እንችላለን፣ ዛሬ የመጨረሻ ቪዲዮአችን ነው፣ ከዚህ አካባቢ ልርቅ እችላለሁ ብላ እንግዲህ ብሩክንም ብቻ ሳይሆን እኛንም ኦዲዬንስ አስደንግጣናለች ማለት ነው። እና ሀይሚ ያስጨከናት ነገር ምንድን ነው? ለምንድን ነው በዚህ ልክ በብሩክ ልጨክን የቻለችው? እውነት በብሩክ የሚጨክን አንጀት አለሽ ሀይሚ? ለእኔም ጥያቄ ነው። ሰላም ሰላም ቤተሰብ እንዴት ናችኋል? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ የቻናል የቤተሰቦች እንግዲህ የጨረቃዎች ቪዲዮ ከተለቀቀ ቆየት ብሏል። እኔ ደግሞ ይኸው አሁን ነው እምሰራላችሁ ማለት ነውና። እውነት ለመናገር ቪዲዮን ሳየው በጣም ደንግጫለሁ ከሚባለው በላይ ማለት ነው እንግዲህ ሀይሚ ሁሉንም ነገር የመግቢያ ቪዲዮ ስሰራ ተናግራለች እንግዲህ በዋናነት እኔ እስካሁን ድረስ ብሩክ ለእኔ ሚስጥረኝ እኔም ለሱ ሚስጥረኘው እሱ ለእኔ ብቻ ጓደኛ እኔም ለሱ ብቻ ጓደኛ አድርጌ ነው እየተጓስኩ የነበርኩት ነገር ግን ቤስት ፍሬንድ ሁለተኛ መሆን አልፈልግም ሶሲም ቤስት ፍሬንድ ናት ባየሁት ቪዲዮ ደግሞ በጣም በቃ ተቀይም ያለው እንደማለት እንግዲህ፣ ዛሬ የመጨረሻ ውሳኔ ወስኛለው ብላ እንግዲህ ብሩክን ዛሬ በጣም አስደንግጠዋለች ማለት ነው፣ ሀይሚ ማለት ነው። እንግዲህ እውነት ለመናገር ሀይሚ በጣም ብዙ ነገር ማስተላለፍ ሞክራለች ማለት ነው፣ ከዚህ በፊትም ዛሬም ማለት ነው። እና ብሩክ ደግሞ በጣም ብዙ አማራጮች አሉት። ብዙ አማራጮች ማለት በቃ ማስተካከል ይችላል። ስህተቶች እንዳሉ ሁሉ ማስተካከል ይችላለኝ። ነገር ግን በመጀመሪያ ብሩክ አሳዝኖኛል። ያሳዘነኝ መንገድ አንድ ነገር ምለው ልደትሽ ደርሷል፣ የሁለት መቶ ሺ ሽንም ሳናከብር ልደትሽንም በዚህ መልኩ አናሳለፍ። ስለዚህ ለምንድን ነው እንደዚህ የምትኮኙ ብሎ አንገቱን ደፍቶ አናግሯታል። ኮም ዝዝ ብሏል ማለት ነው ብሩክ ይሄ ከመሆኑ በፊት ይሄ ከመፈጠሩ በፊት በጣም ብዙ ነገሮች ማስተካከል የሚችሉ ነገሮች አሉ አይደለም። እንኳን ብሩክ አንተ ዋና ቁም ነገር አድርገህ መያዝ የነበረብህ ነገር አንተ ራስህ ዋናው እያለህ፣ እኛ እንኳን ትንንሽ ዩቱበሮች በራሳችን ቻናል ኢንቦክስም ለአንተም እየጻፍን ብዙ ነገር ብለናል። በጣም ብዙ ማለት ነው፣ ምክንያቱም በአንተና በሶሲ ጉዳይ ማለት ነው እና ስለዚህ ሀይሚ እንግዲህ በጣም ብሩክን ብዙ ጊዜ ፈትነዋለች፣ በጣም በብዙ መልክ በብዙ ሰው ፈትነዋለች። አንደኛ እንግዲህ ማለት እንዴት ነው? እስካሁን ድረስ ሀይሚና ብሩክ በውስጥ ፍቅረኛሞች መሆናችሁን እናንተ ለራሳችሁም ተገላልጻችሁ አታውቁም እንዴ? ማለት ለእናንተ ለእኛ ብቻ አይደለም እንዴ ፕራይቬቱ ለእናንተም ፕራይቬት ነው እንዴ? ሀይሚና ብሩክ ለሁለታችሁም ፕራይቬት ነው እንዴ? ሁለታችሁ ስለ ፍቅር አውርታችሁ አታቁም ተገላልጻችሁ አታቁም ማለት ነው። ታዲያ በውስጥ ስለ ፍቅር ተገላልጸውና ወይም ሁሉን ነገር አውቀው የኔ ፍቅር የኔ ፍቅር ተባብለው ቢያውቁ የፈለገ ነገር እንኳን እንደዚህ በሚዲያ ፕራንክ ቢሰራ ሀይሚ በእንደዚህ ነገር ትደነግጣለች ብዬ አላስብም። ስለዚህ ሀይሚ እንግዲህ በቃ በጣም ብዙ ምክንያቶች አሏት ማለት ከዚህ ነገር ሙቭ ልታደርግ ወይም ልትወጣ የምትፈልግበት ነገር ብዙ ነገሮች አሉት። አንደኛ አንድ ሰው ልክ እንደ ፍቅረኛ የኔ ፍቅር ወይም እንደዚህ ብሎኝ አያውቅም ወይም ፍቅሩን ገልጾልኝ አያውቅም ወይም አፈቅርሻለሁ ብሎኝ አያውቅም በሚለው አንድ መስመር ልትዝ ትችላለች። በሁለተኛ ደረጃ ደግሞ እንደው ፍቅሩን እንኳን ባይገልጽላት ወይም ብሩክ እንደ ፍቅረኛ፣ እንደ አንድ አፍቃሪ፣ እንደ ፍቅረኛ የሆነ ነገር እንኳን እንደዚህ ሲፈት ስትፈት ነው የሆነ ነገር እንኳን ማለት ባይችል እንኳን ሶሲ በመሀል መታ እንደዚህ ህይወታቸውን ስትበጠብጥ ሶሲን ማስወጣት ያልቻልክ እንዴት ነው የወደፊት ጉዞ ሊቀጥል የሚችለው? ስለዚህ ከዚህ ላይ አንዱን መምረጥ አለበት ብላ እንግዲህ ሀይሚ ወስናለች ማለት ነው። ስለዚህ ብሩክ በጣም ብዙ ማስተካከል አስተካክለህ ወደ ህይወት መመለስ የምትችልባቸው ብዙ መንገዶች አሉ። አንደኛ ሀይሚን ቁጭ አድርገህ አውርታሀት በሁለታችሁ ስላለው የፍቅር ዙሪያ ማስረዳት ትችላለህ። ኢቭን ለእኛ ለተመልካች እንኳን ፕራይቬት ቢሆን ለእናንተ ፕራይቬት መሆን የለበትም። ይሄ ግልጽ ነው፣ የምር ማለት ነው። ሲቀጥል ደግሞ ስንት ጊዜ ነው ሀይሚ ቪዲዮ ስትሰሩ አንተና ሶሲ በቆማችሁበት ስፍራ መገኘት አልፈልግም፣ ሶሲን በጭራሽ ማየት አልፈልግም፣ ሶሲን ሳያት እናደዳለሁ እበሳጫለሁ ብላለች ሀይሚ ማለት ነው። እኛም ደግሞ ብሩክ ለምንድነው ከሶሲ ማትርቅ ለምንድነው ከህይወትህ ማታስወጣት ብለን ብዙ ጊዜ ተናግረናል ማለት ነው። ስለዚህ አሁን ብሩክ ዋናው ትልቁ አሁን አንተ ሀይሚ የመጣችብህ ወይም ሀይሚ የመጨረሻ ውሳኔ የወሰነችው አንተ በጣም ማለት ልደትሽን እናክብር ብለህ እንደዛ ስታናግራት አሳዝነኛል። እውነት ለመናገር ካሳለፉት አንጻር ማለት ነው። ነገር ግን ሀይሚ እኔ የእኔ ልደት ደስታ አንድ ቀን ነው። ነገር ግን ከአንድ ቀን ደስታ የወደፊት ህይወቴ ሊጨልም እያንጋደደ ባለበት ሰዓት ይሄን ነው ማስተካከል የምፈልገው እንጂ የአንድ ቀን ደስታ ይደርሳል ብላ ይሄን እንግዲህ አልፈዋለሽ ማለት ነው። እና ብቻ ግን ሀይሚ አሁን ቆርጣ የመጣችው ብሩክ እንደ አንድ አፍቃሪ እንደ አንድ ፍቅረኛ ማድረግ ያለበትን ነገር ማድረግ አለበት። እሱ ምንድን ነው? በቃ ምንም እንኳን በሚዲያ መጥቶ ስለ ሀይሚ ስለ ፍቅራቸው እንኳን አፈቅርሻለሁ ባይላት እንኳን ሶሲን ከህይወታቸው መንጥቆ ማስወጣት የብሩክ ኃላፊነት ነው ማለት ነው። ስለዚህ ሶሲን እንድታስወጣት ነው ሀይሚ እየነገረች ያለችው። ሀይሚ እኮ ለማስወጣት በብዙ መንገድ ሞክራለች ነገር ግን ሀይሚና ሶሲ እንኳን ቢጣሉ የፈለገ ነገር እንኳን ብታደርጋት ከአንተ ጋር ፒስ ከሆነች ምኑን ወጣች? አሁን ሀይሚና ሶሲ ቢጣሉ ቢኮራረፉ፣ በቃ ቤላ ያዩ ሁለታቸው ብሩክና ሶሲ ፒስ ከሆናችሁ የምታወሩ የምትገናኙ ከሆነ እንዴት ነው ሀይሚን ልታምን የምትችለው? የምር ማለት ነው። አንተን ብታምን እሷን ስታያት ትናደዳለች። በእርግጥ ብሩክ ታማኝ ልጅ ነው፣ በጣም ጨዋ ልጅ ነው፣ እናውቃለን። ነገር ግን ሀይሚ በፍጹም አትፈልግም፣ የምትጠረጥረውን ሰው ሶስተኛ ወገን ጓደኛ አድርጋ መኖር ለወደፊቷ፣ ለህይወቷ፣ ለላይፏ አደጋ ስለሆነ አትፈልግም። ስለዚህ ይሄንን ብሩክ ተረርቶ፣ አንደኛ ስለ ሁለታችሁ ፍቅር ማውራትና ማስረዳት፣ ሀይሚ ምንድነው የምትፈልጊው ብለህ በግልጽ አማርኛ ማስረዳት፣ ብሩክ ማለት ነው። ሀይሚ ደግሞ ተረጋግተሽ ነገራቶችን ከመወሰንሽ በፊት ብሩክን ልታዳመጭ ይገባል። የምር ማለት ነው። ማለት ብሩክን ከኛ በላይ አንቺ ታውቂዋለሽ ማለት። ነገራቶች እንደዚህ ሲደራረቡ ደግሞ በቃ ወንድ ልጅ ነውና የሚያረገው፣ የሚይዘው፣ የሚጨብጠው ሊጠፋዩ ይችላል። በእርግጥ በጣም አስተዋይ ልጅ ነው። አርቆ ሀሳቢ ነው። ነገር ግን ደግሞ በቃ ነገራቶቹን ቆይቶ ነው የሚረዳ ብሩክ ማለት ነው። ቆይቶ በጣም አስቦበት አውርዶ ጥሎ እንደዛ ነውና አንቺ ደግሞ ለዚህ ጊዜ ልሰጩ ይገባል። ማለት መወሰን የለብሽም ሀይሚ። ቦራም ወደ ውጭ ሊሄድ የነበረው ለአንቺ ብሎ ነው የቀረ። ባለውለታሽ፣ ብዙ ነገርሽ፣ ሁሉ ነገርሽ ብሩክ ነው። ሶ በእንደዚህ በተከሰተ ነገር ብሩክን ማጣት የለብሽም። ኢቭን እንኳን የሆነ ወደ ሀገር ለመውጣት ምናምን ቢሆን እንኳን በስምምነት በሁለታችሁ ስምምነት ነው እንጂ በእንደዚህ መልኩ የማይታሰብ ነው ሀይሚዬ ማለት ነው። ለምን ቡራም እንዲከፋ አንፈልግም። ልታዳምጭው ተረጋግጠች ልታዳምጭው ይገባል ሀይሚ ማለት ነው። ምክንያቱም ብሩክ ራሱ በእንደዚህ አይነት ነገር ተከፍቶ የሆነ ሌላ አላደለ። ወንድ ልጅ ሲነድድ በጣም ብዙ ነገር ነው የሚያደርገው፣ እውነት ለመናገር አሁን ደግሞ መኪና አለ፣ መኪና ገዝቷል፣ ሲነዳ ምን ሲል በቃ አላደለ። አንች ማሰብ አለብሽ ሀይሚ ማለት ነው። ስለዚህ ስለ ሀይሚ ይሄን ካልኩኝ፣ ሀይሚ አስባበት አለማበት አውርዳ ጥላ ነው የመጣችው እዚህ ውሳኔ ላይ የደረሰ። አሁን ሀይሚ እንዲህ የሆነችው ያለችው እኔ እንደምረዳው ማለት ነው እውነት ባየችው ቪዲዮ ወይም ዳኒ ባሳያት ፎቶሾፕ አይደለም። ብሩክ ጋር እንደዚህ እየሆነችው ያለችው ሀይሚ ምንድን ነው የምትፈልገው? ሀይሚ የምትፈልገው ከብሩክ ንጹህ ፍቅር ብቻ ነው። ሀይሚ በጣም አፍቃሪ ናት፣ በጣም ማለት ነው። በቃ አንድ ሰው ለሚወደው ሰው ብዙ ነገር ይሆናል። ሀይሚ ደግሞ በቃ ከብሩክ መስማት ስለምትፈልግ በጣም ብዙ ጊዜ ፈጥነዋለች፣ በጣም ብዙ ጊዜ ማለት ነው። ብሩክ ደግሞ እኔንጃ አንድ ቀን እንኳን ተሳስቶ ማለት ነው አንድ ቀን እንኳን ተሳስቶ አፈቅርሻለሁ የሚል ቃል ወጥቶ አያውቅም። ኦኬ፣ በሚዲያ መናገር ከሌለበት ይሁን። ነገር ግን ማንም ሰው የመጣ ሰው ወደድኳት እያለ ስትፈትነው ነው የመጣው። ወንድ ሁሉ ወደድኳት ሀይሚን ወይም ሀይሚ አፈቀርኳት ወይም ሀይሚ የእኔ ናት ብሎ አንድ ወንድ መጥቶ ለሀይሚ ሀይሚ ፕራንክ ስታደርገው ብሩክን ቢያንስ እንኳን የእኔ ናት ብለህ እኮ መከራከር ግድ ነው ብሩክ ማለት ነው የእኔ ናት ብለህ መከራከር ግድ ነው። ምክንያቱም ሀይሚ በቃ ማለት አላማዋን ማወቅ ትፈልጋለች። የምትሰሩት ቪዲዮ እንዳለ ሆኖ፣ እናንተ እኮ በቪዲዮ ብቻ አይደለም ለስራ ብቻ ነው እንዴ ተገናኛችሁት? ለስራ ብቻ አይደለም የተገናኛችሁት። ፈጣሪ ያገናኝቷቸዋል። ታዲያ ፈጣሪ ያገናኛችሁን ማንም አይለይም? ሀይሚ ታዲያ ከአንተ የምትፈልገው ያንሷና የእሷ ብቻ እንድትሆን ነው። ቢያንስ እንኳን ይህንን የሀይሚ ብቻ መሆንህን ለምንድን ነው በውስጥ ማታሳውቃት ለእኛ ነው ፕራይቬት መሆን ያለበት ለእናንተ ግን ፕራይቬት መሆን አለበት ብዬ አላስብም። ቡራ አንተ ሀይሚ አፍቃሪ ናት፣ አፍቃሪ ሁና ሳለች። ስለዚህ ለምንድን ነው በውስጥ እንኳን ቢያንስ ፍቅርን ማትገልጽላት ማለት ነው? መቼም በውስጥ ብሩክ ለሀይሚ ፍቅሩ ቢገልጽላት፣ አንቺ የኔ ብቻ ነሽ ቢላት፣ አንቺ የኔ ፍቅረኛ ነሽ ቢላት፣ በጣም አንድ ሰው ለፍቅረኛው ማድረግ ያለበትን ነገር እኔ አሁን እዚህ ጋ የምናገረው ስለ ፍቅር ብቻ ነው ቢላት እንዲህ አትሆነ ስለዚህ ሀይሚ መታረቅ ሳትፈልግ ቀርታ ሳይሆን አሁንም ከብሩክ መስማት የምትፈልገው ነገር አለ። ሀይሚ የእኔ ብቻ ነሽ እንዲላት ትፈልጋለች። ቢያንስ እንኳን ብሩክ በቃ አፈቅርሻለሁ የሚል ቃል እንኳን ከአንተ ባይወጣ ቢያንስ በመሀላችሁ የገበችውን ሶሲ እንድታስወጣላት ትፈልጋለች። ሶሲን በጭራሽ ከአንተ ጋር በቆመችበት ስፍራ ማየት አትፈልግም፣ በጭራሽ ሶሲን ልታያት አትፈልግም። ሀይሚ ይሄ ልትረዳት ይገባል። ሀይሚዬ ደግሞ ተረጋጊ ማለት ነው።